እና እስከሚዛት ሚዛተብኝ ድረስ ደርሻ ያለው ለነሱ ብዬ ማለት ነው። ቤት ውስጥ ሰውል ቤቱ እንዳለ በላይ ነው የሚደርሰው እሷን ነው የሚያስታውሰኝ። ቤቱ ፎቶዎቹ እሷን ነው የሚያስታውሰኝ፣ እና ከዚህ በላይ በምን ልጎዳ? ስለዚህ በቃ ምን አልፈልግም። ነገር እንዴት አርጎሽ አንቺስ ናፍቆት አይታይሽም?

አንገላቶኛል። ሳላሹ ሳር በጣም ከፍቶኛል። ሳክሽ ናፍቆኛል። ሰላም ሰላም፣ ውድና የተከበራችሁ የእኛ ፋሚሊዎች እንደናችሁ፣ ደህና ናችሁ? በእያላችሁበት ቸር ቆዩልኝ። እንግዲህ ቤተሰቦች፣ ዛሬ ውድ እናንተ ተመልሼላችሁ መጥቻለሁ። የተፈጠረው ነገር ትንሽ ይከብዳል። ትናንትና የታችሁታል ብዬ ተስፋ አደርጋለሁ። ቪዲዮ ላይና ሩታ መልእክት ልካ ነበር። መልእክቱም እንደሆነ ዳግመኛ አልመጣም ወደ ህይወትክ፣ ልጁም እንደሆነ እኔ ራሴ አሳድገዋለሁ ብላለች የሚል ደብዳቤን ላከችው እና ያንን ደብዳቤ ከነበበ በኋላ አብርሃም ጥሩ ስሜት ላይ አይደለም፣ እስካሁን ድረስ ጥሩ ስሜት ላይ አይደለም። ከአቤል ጋር ተጋጭቶ ነው የወጣው አቤልም እንደተናገረው ከሆነ ደብዳቤውን አላነበብኩም ነበር እና ስጥ የተባልኩት የሰጠሁት ነው ያለው። እና በቤልም ምንም ይፈረድ ነገር የለም እና ዛሬ ግን አንድ ነገር ነው ወደ እናንተ የመጣሁላችሁ። ትናንትና ጋሺ ደውሉልኝ ነበር። አብርሃም ስልክ አላነሳለትም ነበር። እኔ ጋር ደውሉልኝ እና ነበርና እናቴም ጋሺም አውርተውኛል። አወሩኝ ነገር ይዘውና አንተም እሱ ሙታጀራኑ እረፍት አርጎ ይመለሳል ነው ያለኝ ጋር ሲሄ እናቴም ደሞ ያለችኝ እንደዛ ነው። ይምጣና እዚህ ረፍታ አርጎ እኛ ጋር ረፍታ አርጎ ይመለሳል ብለውኛል። ከማስጠንቀቂያ ጭምር ነው የተነገረኝ። አንዳንዴ አንዴ አርፊ ተቀመጥኩበት ቦታ ላይ ሌላ ሰንበዲ ነው መቶ ይበጣበጠኝና ለአንዳንዶቻችሁ መልስ እንዲሆናችሁ ነው ዛሬ ለምድሮ አርፈህ የማትቀመጠው ለምንድነው? ለምን በሰው ትዳር ላይ መገበው ያራችሁኝ ሰዎች ካላችሁ፣ እኔ መግባት ፈልጌ የገበውበት ጉዳይ የለም። እነሱ ራሳቸው ነው የሚያስገቡኝና፣ ዛሬ መምጣት ሳልፈልግ ነው አብርሃም ጋ የሚሄደው። ምክንያቱም ትናንትና አቤል ከወጣ በኋላ ምግብም ቴካዊ ከውጭ አሰርቼለት ሂጄ መጥቼ ነበር። እና ምግብም አልበላም ብሎ ነበር። ብዙ ነገር ብየዋለሁ። ሐኪም ቤት እንሂድ ብየዋለሁ። ምግብ ብላ ብየዋለሁ። እንደወንድም የተቻለኝን ነገር ሞክር ያለው። እሱ ግን ጭራሽ እኔ እንዲያዳምጠኝ ፍቃደኛ አልነበረም። እኔ እንዲያወራኝ ፍቃደኛ አልነበረም። ዝም ብሎ እያለቀሰና የራሱን ስሜትና የራሱን ነገር ብቻ ነበር እያወራ የነበረው። ከእሱ ጋር ለማደርን ፈልጌ ነበር ምክንያቱም ብቻውን ቤት ውስጥ ሌላ ነገር ከሚያደርግ ብዬ። ከእሱ ጋር ለማደር ፈልጌ ነበር ግን አታድርም ብሎ ነው ከቤት ያስወጣኝ ብቻዬን ነው የማድረው ብዙ ነገር ተባብለናል ከምልልስ አታርም ውጣ አለኝ እኔም ወጣሁ ግን አሁን አንዱ ውሳኔ ይወስኛል ምክንያቱም ቡታጀራ መሄድ አለበት ብዬ አሰብኩኝ ምክንያቱም ነጋሺ ብቻ ሳይሆኑ ይህ ልጅ ብቻውን ቤት ውስጥ ባደረ ቁጥር ወይ ደግሞ ብቻውን በዋለ ቁጥር እራሱ ላይ ጉዳት እንዳይመጣ ወይም ነው እራሱ ላይ ሌላ ነገር እንዳይፈጠር ብዬ ፈራው። አይ ነገር ያስፈራቸዋልና ትንሽ ቡታጅራ እረፍት አድርጎ ቢመጣ ሩታም ባለችበት ቦታ ላይ እረፍት ብታደርግ ባይኔ። እሷም ባለፈው ለዚህ ነው እረፍት ያስፈልገኛል እረፍት ማድረግ ፈልጋለሁ ነበር ያለችው። ትናንትና ደብዳቤ ላከችው ደግሞ ሌላ ነገር ነው። ምን አይነት ውሳኔ እንደወሰነች አላውቅም። እሷ ምክንያቱም እስካሁን ባለው አልተገናኘሁም ከእሱ ጋር ተገናኝቼ አላወሯትም ለወሯትም ተገናኝቻት እስከ ማውራት ድረስ ከሷ ጋር ምንም አይነት ነገር ማውራት አልፈለግም ስለ እሷ። ምክንያቱም ከዚህ በፊት ብዙ ነገር አውርቼ ብዙ ነገሮች ስለተፈጠሩ ያ ነገር መድገም ስለማልፈልግ፣ ዛሬ አሁን አጠገቢ ያለው አብርሃም ብቻ ስለሆነ ብታጀራ እንሂድለዋለሁ፣ ለመንጫን እሞክራለሁ። ምክንያቱም ብዙ ነገሮች ይፈጠራሉ እዚህ ብዬ አስባለሁ። ጋሺ የሚዘ ሆና ነው ያለኝ፣ እናቴም ይዘ ሆና ነው ያለችኝ። እና የነሱንም ቃል ማክበር አለብኝ እኔ እና እሺ፣ ለኛ ብይ ብቻ የቻልኩትን አቅም ሞክራለሁ። ነገሩ በጣም ወደማየውን ነገር ሄዷል ከብዷል። ትንሽ ነገር ነበር የተፈጠረው በጣም ሲምፕል ነገር እና ትንሽ ነገር ነበርና የዛን የመፈታት የሚችል ነገር ነበር የተፈጠረው። ነገሮች ግን ወደ አልታሰቡና ወደ አልተፈለጉ ነገር ሄደው ዛሬ ላይ እስከ መለያየት ደረጃ ደርሰዋል። ፈጣሪ አምላክ ጣልቃ ይግባበት፣ እሱ ያስታርቃቸው ነው ብለው። ምክንያቱም እኔም አቤልም የቻልነውን በየራሳችን መንገድ እኔ እና አቤል እስከ መጣላት ደረጃ ደርሰን ለእነሱ ብለን ማለት ነው እነሱ ብለን እስከ መጣላት ደረጃ ደርሰናል። እና ቤል ብዙ እንታመሉ ልጆች ተመላልሰናል። እኔ እና ቤል ማለት ከዱም ከቡታ ጀረም እየተዋደደን እና ጓደኝነታችንን እያጠነከረን የመጣን ሰዎች ነን። ግን እውነታችንም በእነሱ ጉዳይ መሀል ላይ ገብተን በስሜታዊ ሆኜ እኔም ብዙ ነገር አልኩኝ፣ እሱም በስሜታዊ ሆኖ ብዙ ነገር ስለ እኔ አለ እና በእነሱ የመጣ እኔ እና እሱም ተጣልተናል። እና እኔም ደግሞ ከማንም ጋር መጣላት አልፈለግም። በቃ ይበቃኛል አልፈልግም። እነሱ ቢመከሩ ቢመከሩ ምንም አይገባቸው ሰዎች ስለሆኑ እኔ ደግሞ አልፈልግም። ከሰው ጋር በነሱ የመጣ ከሌላው ሰው ጋር መቀየም አልፈልግም። ከአቤል ጋር ሆነ ከማንም ሰው ጋር መቀየም አልፈልግም። በስነ ስርዓት መኖር ነው ፈልገውና ዛሬ በአንድ ነገር ነው የመጣሁት። ቅድም እንዳልኳችሁ አብርሃም ቤት ነው እና ደውዬለት ነበር ቤት ነኝ ብሎኛል እና ቤቱ እሄድበታለሁ። ያለው ነገር ነግሯለሁ። ጋሺ ምን ምን እንዳለኝ፣ እናቴ ምን ምን እንዳለችኝ ነግሯለሁ። መወሰን ያለበት ነገር እራሱ ይወሰናል። ቢሄድና ከኔ ጋር እናቴንም ጋሺንም አግኝቷቸው ቢመጣ ለኔ ደስተኛ ነኝ። ምክንያቱም የቤተሰብ ቃል ማክበር ግዴታ ነውና፣ እሺ ብሎኝ ከኔ ጋር ቢሄድ ደስ ይነኛል። እዛ እረፍት አድርጎ ከቤተሰቦቹ ጋር ተጫውቶ ቢመጣ አሪፍ ነው። ቤት ውስጥ ብቻ መሆን ራሱ በጣም ይጎዳልና ብቸኝነት ራሱ ስለሚጎዳ ብዙ ነገር ነው አይምሮአችሁ ላይ የሚመላለሰው። ብቻቸውን ስትሆኑ ቤት ውስጥ ብቻቸውን ስትቀመጡ ታውቁታላችሁ። አንዳንድ አንድ ሰዎችና አይምሮአችሁ ላይ ብዙ ነገር ይመላለሳል። ጥሩንም መጥፎንም ይመላለሳልና ይሄ ልጅ ደግሞ መጥፎ ነገር አስቦ በራሱ ላይ ሌላ ጉዳት ከሚያደርግ አሁኑኑ ማድረግ ያለብኝ ነገር ባደርግ ይሻላል ብዬ ነውና ዛሬ ወደ እናንተ የመጣሁላችሁ ውድ ፋሚሊዎች አብርሃም ጋር እንሄድበታለን ያለው ነገር ለእናንተ ማሳያችሁ ይሆናል። ወዳችኋለሁ፣ አከብራችኋለሁ። ለዚህ ሁሉ ነገር ግን ማለት ፈለገው ፈጣሪ ተመሰገን። ምክንያቱም ፈጣሪን ማመስገን ያለብን የተማርኩት ነገር ወይም ደግሞ ሲደላል ወይም ደግሞ ስንደሰት ወይም ደግሞ ደስተኛ ብቻ ስንሆን አይደለም። ፈጣሪን ማመስገን ያለብን በጭንቅ ሰዓትም በቸገረን ሰዓትም በተጎዳንም ሰዓትም በከፋን ሰዓት ፈጣሪ ማመስገን አለብንና ፈጣሪ የተመሰገነ ይሁን። ነገ የተሻለ ቀንና ነገ ሌላ ቀን ነውና ውድ ፋሚሊዎች ከዚህ በላይ ምንም ማውራት አልፈለግም። የተሰማኝን ነገርና አሁን ያለሁት ያለው ነባራዊ ሁኔታ ተናግሬ ያለው ብዬ ተስፋ አደርጋለሁ። እነሱ ኢቨን አይደለም ከአቤል ጋር ከእናንተ ከወዲን ስራሱ ብዙ ነገር ተሰድብ ያለሁ ብዙ ነገር ተዘቅዘቅ ያለሁ። አንዳንዴ ፎቶ ልክላቸዋለሁ ምናምን ብዬ ስቀልድ የነበረው ሳይሰማኝ ቀርቶ አይደለም ወይም ደግሞ እናንተ ስለዘቀዘቃችሁ እኔ ሳይሰማኝ ቀርቶ አይደለም ግን በቃ ነገሩ ከነገ ነገ ይሻሻላልና ብዬ ስላሰብኩ ነው። ለእነሱ ብዬ ብዙ ነገር ተሰድቤያለሁ። ደውሎ የዛተብኝ ሰው አለ ሩታ እንዴት እንደዚህ ትላት ያለው ብሎ የዛተብኝ ሰው ም አለ እና እስከሚዛተብኝ ድረስ ደርሼያለሁ ለነሱ ብዬ ማለት ነው። ላቹት ማጥሩ ሰው ሲሆንባችሁ ነውና ዛሬ ላይ በጣም ደክሞኛል። ብቻ እንሂድና ያለው ነገር አሳያችሁ አሉ ከኛ ጋር ነው እንግዲህ ቤተሰብ ውስጥ ደርሼያለሁ። ሰላም ለዚህ ቤት በሩን ክፍት አድርጎን ለቅርብ ይልጭ እንዴት ነው? ወይ ነው ነው አለሁ ዛሬ ደህና ነኝ። ትንሽ እራስ ምታት ብቻ ነው እንጂ ሌላ ነገር ደህና ነኝ። እራሴን ብቻ ነው እንጂ ደህና ነኝ ከሌላ ጊዜ ድርቀትህንም አልቻልኩትም ዶሳደ ስለ እምቢ አልከኝ። ድርቀትህንም አልቻልኩትም ሐኪም ቤት እንሂድ ስለ እምቢ አልከኝ። የሐኪም ቤት ሳመኝ በግድ ምንሰራ ሊትረ እሺ፣ ምግብ ላን ማታ የምጠወለቅም እምቢ አልክ። ራስን አትጉዳ። ራስን በመጉዳት ምንም የሚፈጠርም ምንም ነገር የለም። መጀመሪያ አንተ ስትኖረ ሁሉም ነገር የሚስተካከለው እንጂ አንተ ሌላ ነገር ከሆንክ በኋላ ምንም የምታስተካክለው ነገር አይኖርም። አሁን እንደዚሁ እያለቅ ነው ማስተካከል የምትችለው ማንኛውም ነገር ነገርም በራሱ እጅ አታክብለው። ነገሮች እኔ ምን አዲስ ነገር አለ እኔ ምን አውቃለሁ። ከሩታ ጋር እንኳን አልተገናኘሁም። አቤልም አልደወለልኝም። አልደወለልም እስካሁን እስካሁን በለው አልደወለልኝም። አልደወለልኝ እሱ መገናኛ አዶብሎ ነበር እስካሁን አልደወለልኝ ሆነ ከሩታ ጋር በገና ቢያንስ ያለው ነገር ባወራት እኔም ደስ ይለኝ ነበር። ከሷ ጋር መገናኘት አልቻልኩም። እናንተ ተረጋጋ፣ በመጀመሪያ እንደዚህ ሆነህ አይደለም። ተረጋጋ ማድረግ ያለብን ነገር እናደርጋለን። አሁን ለአንድ ነገር ነው የመጣሁት። እሺ ካርቴኝ፣ አሁንም ሐኪም ቤት ኔት አይምቢ የምትል ከሆነ ትናንት ማታ ጋሽ ደውሎልኝ ነበር ጋሼም እናቴም ደውለውልኝ ነበር አውርተውኛል። እና ብዙ ሰዓት ነው ያወራሁት። ለምን ነገርካቸው አንተ? በጣም ቀልደኛ ሶሻል ሚዲያ ላይ እኮ ነው ያለው እንጂ ተደብቀ እኮ አይደለም ህይወትህን እየኖርክ ያለው። ሰው የሚያውቀው ነገር ነው ነው ሰው በሰው ጀመር ቪዲዮም አይተዋል። ሰው በሰው ደግሞ ምን እሺ ማታ በስነ ሰዓት አላወራኝም። በቃ እናቴም እያለችኝ ያለችው ይዘው እና እና እዚህ ረፍት አድርጎ ረፍት አድርገው ይመለሳል። ምን እዚህ የሆነ ምን ለራስ ላይ ሌላ ጉዳት ለመፍጠር ነው ወይ ሌላ ችግር ለመፍጠር ነው

ራሴን ማከም ነው ፈልገው እዚህ ሆኜ ማለት ነው። አንተ ራስን እያከምክ አይደለም፣ ራስን እየጎዳክ ነው እንዴ። ቀን በቀን ማልቀስ ራስን ማከም ነው እንዴ? እኔ የሰው ልጅ እንደዚህ ራሱን ሲያከም አይቻለኝ። ራስን እየጎዳክ ነው ያለው። ራስ መጉዳት ደግሞ ለሰው ልጅ ምንም ጥቅም የለው። አንተ ብቻን እያደርግ፣ ብቻን እየዋልክ፣ አይምሮክ ራሱ ጤነኛ ነገር አያስብም። የሰው ልጅ ብቻውን በሆነ ቁጥር መጥፎ ነገር ነው የሚያስበው። ስለዚህ እዚህ አሁን ምንም ሩታም እንደሆነች ትናንትና ያው ደብዳቤ ልካል አለች። ስለዚህ እሷም ትረጋጋ። ባለችበት ቦታ እሷን ማግኘት ፈልጋለች ነ አገናኙ። እሷን ለምን እንደጻፈች ምክንያቷን ማወቅ ፈልጋለኝ። የጻፈችበትን ምክንያት ማለት ነው። ያንን ደብዳቤ ለምን ጻፈች በቃ ማወቅ ፈልጋለኝ። ሰውሚሄድ አልፈልገም። አንደኛ ነገር እኔ ሩታን ማግኘት እፈልጋለሁ፣ የትናንትናውን ደብዳቤ የጻፈችበትን ምክንያት ማወቅ እፈልጋለሁ። ይህና ለዚህ የሚያደርስ ነገር አልደረሰም። እኔና ሩታ አይደለ ያን ደብዳቤ ለምን የጻፈችው? በዚህ ልክ እኔን ማስደበር ለምን ፈለገች? በ በአካል አግኝቻት ደብዳቤ ላይ የጻፈችውን ነገር ነግራኝ፣ በስነ ስርዓት አስረድታኝ መሄድም ካለብኝ ይሄዳሉ። አንተም ተረጋጋ። ታጀር ሄዳ እሷም ባለችበት ቦታ ፊኒሽ የተደረገ ሁለታችሁም እሷም ስሜት የሆነ ነው። ትናንትና የጻፈችው እንጂ ከልቧ አይደለም። ከልቧ እንደዚህ አይነት ነገር አትጽፍም። እኔ ሩ ተናቃታለሁ በዚህ ልክ በቃ እዚያ ሄጄ መረጋጋት አልችልም። እዚህ ደግሞ ነገሮች እየተባባሱ ነው። የት እንዳለች መጀመሪያም እኮ በአንተ ፊት የት እንዳለች እኮ አልናገረው፣ ግን የሆነ ቦታ አገናኛቸዋለሁ ነው ያለው። ሲጀመር አልደወለልኝም ግን አሁን እሱ ነገር ተወው ተወውና በቃ ሩታን ባለችበት ቦታ ረፍታል ትንሽ። እሷም እረፍት ያስፈልገኛል ማረፍ እፈልጋለሁ ያለችዋል። እሷም ትረፍ አንተም ቦታ ጀሬ ደረፍ። መረጋጋት አልችልም፣ ከእሷ ሳልገናኝ ማለት ነው። ቢያንስ ከእሷ ጋር ተገናኝ እሺ፣ ላርፍ እችላለሁ። ለምን እንደዚህ እንዳደረገች፣ ፍላጎቷ ምን እንደሆነ ማወቅ እፈልጋለሁ። ከይጨክንም እኔ በዚህ ልክ ጨክራብኝ አታውቅም። ለምን ትላንት ጽፋለች እኮ ደብዳቤውን ሙሉ ብታንባ በጣም የሚከብደው ለድግግ ድጋሚ እንገናኝ፣ ምን እናንተ መልካም ምን መኝ መኝል ባህዶ ነው ያለች። ቶ በቃ በሰዓቱ የተሰማት ስሜት ነው። ቶ ስሜት ደግሞ ይለዋወጥ፣ ተለዋወጥ ነው ስሜት ተለዋወጥ እንጂ ወሰነ ያደረገችው ነገር አይደለም። በስሜት የተናገረችው ነገር ነው። የሰው ልጅ ደግሞ ስሜቱ ይለዋወጣል እኮ። ስለዚህ አንተ እሷ እንደዚህ ብላኛለች ብለህ በቃ አብቅቷን ማለት የለብህም። በቃ እሷ ያደረገችው ነገር በስሜት ነው እንጂ ሩታ፣ እርግጠኛ ነኝ ከአንተ መለየት ፈልጋ እንደዛ ደብዳቤ ጽፋ አይደለም ወይ ከጀርባው የሆነ ሰው በይበይ ብሏት ነው፣ ወይም ደሞ እሷ በስሜት ያደረገችው ነገር ነው። በቃ አለቀ። ስለዚህ አንተ ተረጋጋና ማድረግ ያለብህ ነገር ማድረግ ነው ያለብህ፣ እንጂ እዚህ ውስጥ 24 ሰዓት ቤት ውስጥ ተቀምጠ ምንም የምታመጣው ነገር የለም። በማልቀስ ምንም የምታመጣው ነገር የለም። ወታጀር አይድ ረፍት አድርግ፣ አይምሮን አድሰው፣ ከእናት ከአባት ጋር በስነ ስርዓት ሰላም አውርደና እንጂ ሌላውን ድጋሚ ከእናት ከአባት ጋር ችግር አትፈጠርም። ኤፍሬም እኔ ምንም ችግር አልፈጠርኩም፣ ግን እኔም ምን ተረዳኝና፣ በቃ ተወኝ፣ ችግር የለውም። በቃ እኔ እንደሆንኩት ፈጣሻው ነው። ጋሽ ባለፈው ዕለት እንደመጣ እንዲመጣ ትፈልጋለህ ነው? እሱም ማርከም ትፈልጋለህ ነው? በቃ እሱንም ማርከም አንፈልግም። እና ደግሞ ቆይ፣ በቃ ሁሉንም ነገር ለማረጋጋት እየሞከርኩ ነው አይደል? እኔም ለማረጋጋት እየሞከርኩ እኮ ነው። ሩታ ለምን እንደዚህ እንደሆነች አግኝቼ መጠየቅ እፈልጋለሁ። በቃ ስለዚህ በቃ አቤል ያገናኘን ወይ ያለችበት ቦታ ይወሰደን። እሱ ኮሪያ ያገናኘን ፍቃደኛ አይደለም። ሲጀመር አልደወለልኝም። ሲጀመር አቤል ለምን እንደዚህ መደባበቁን ፈለገ? እኔ እና እሷ በዚህ ልክ እንድንለያይ ለምን ፈለገ? እኔና እሷ ሰላም ስንሆንም ሻይ ወይም ስንለያይ የሰው ልጅ ደስ የሚለው እሱ ምን ማድረግ እንዳለብኝ ግራ ስለገባኝ ነው። በዚህ ልክ አንተንም ማለት ነው። ስለዚህ ቢያንስ በቃ እኔ ላግኛት። እሺ ተወው፣ እኔ ማግኘት ባትፈልግ አንተ አግኝተህ ምን እየሆነች እንዳለ ጠይቃት። እስኪ ለምን ያንን ደብዳቤ እንደፃፈችው ጠይቃት። ትንሽ ትተረጋጋ ብር አሁን ባገኛትም ከኔ ጋር ብንገናኝም ማለት ነው ከመጨቃጨቅና ምንም መፍትሄ አናመጣም። እኔ ምን አግኝቻት መፍትሄ ላለመጣ አልችልም። ገብቶሃል? ግን ረፍት ታርግ ባለችበት ሁኔታ እኔ አሁን ማለት ነው ያንን ነገር ሳላውቅ እኔ ወደ ቡታጀራ መሄድ አልፈለግም። እና እዚች ጋር ራስ ላይ ጉዳት ማድረግ ራስን እንትን ማለት እኔ ደህና ነኝ። ምን ደህና ነኝ እራሴን ያመመኝ እንዲህ ደህና ነኝ። መጨናነቅ ማለት እኮ በሽታ ነው። አጉል መጨናነቅ በሽታ ነው። ስለዚህ አንተ ታማ ያለ ኦልሬዲ ታመ ጤነኛ ምናምን ነገር አትበል። ማንንም ሰው በዚህ ሰዓት በቃ በሰላም መኖር ብቻ ነው የምፈለገው። በሰላም ለመኖር ደግሞ ፍላጎቷን እቅደውን ሁሉ ትንገረኝ እስኪ። ይሄ ደብዳቤ የጻፈችበት ምክንያት ከምን አንጻር እንደሆነ ትንገረኝ ና ምን በድዬባት እንደሆነ፣ ምን አሳዝኝባት እንደሆነ እንድትነግረኝ እፈልጋለሁ። ያለ ምክንያት ሰው በዚህ ልክ አይጨክንም። ገባት ለምን እንደተጨቀምብኛለች ምን አድርጊያታለሁ ይህናል እ ሰው ነው ሰይጣን ነው ወደ ህይወታችን የገባው ያንን ክፍተት ለመሸፈን መሞከር ሲኖርባት የባስጣ ላይ ሄዳ እንደገና ሌላ ቅስሜን የሚሰብር ነገር ለምን ታደርጋለች? ውስጤን ልቤን የሚሰብር ነገር ለምን ሊቀየዋለ እያደረ እንትን ሲል ውስጥ እየተሰበረ ነው ያለው ስሜት እየተቀያየረ ነው ያለው። ለምን እንደዚህ ታደርጋለች? እያወቀች ሁሉንም ነገር ደግሞ ታውቃለች፣ ሆን ብላ የምታደርጋቸው አብዛኛው ነገሮች ማለት ነው። ስለዚህ አብርሽ መፍትሔውን ቆኛ ነገርኩ ነው አሁን ሁለታችሁን ብትገናኙ ማለት ነው፣ ጥሩ ነገር አታወሩም። አንተም ጥሩ ምላሽ ላትመልስ ስላትችላለ እሷን፣ ጥሩ ምላሽ ላትመልስ ትችላለች። ስለዚህ አንድ ሳምንት እሷን ባለችበት ቦታ ላይ ረፍት ታርግ። የተምኳ ቴርም ለጅቱ ታቆል አይደለም። ከዚህ በኋላ አልመጣም ነው ያለኝ። ደብዳቤውን ስላነበብኩ እኮ ነው። አንተ እኮ በኋላ አስረብሸኝ ምናምን የሚል ቴክስት እንደዚህ ለምን አሁን ለምን አትረዳኝም? ሰውን ለመረዳት ሞክር እንጂ እኮ አሁን እኮ አንተ ቤት ውስጥ ቁጭ ብለ ምንም የሚያደርገው ነገር የለም ራስ እንትን ከማለት ውጭ። አብርሃም በቃ ምንም ራሴን አልጎዳሁም ደህና ነኝ አልኩ እኮ። በቃ ምንም ነገር እንትን አትበል። የምሄድ የምትል ከሆነ ቡታጀራ ቀድምህ ሩታን አግኛት ምላሽን ስማ ከዛ እንሄዳለን ተያይዘን። ያው ቤቱም የፈለገ ሰው መኖር ይችላል፣ የትኛውም ሰው መኖር ይችላል እዚህ ቤት ውስጥ። አብርሃም እንደዚህ አይባልም። የልጅ ልጅ ነገር አታድርገው ቤት ውስጥ የምትኖሩት አንተና ሩታ ብቻ ናችሁ እንጂ ማንም ሰው አይደለም። በቃ ሰረዳኝ አብረን ሄደን ቡታጀራ አብረን እንኖራለን። መጀመሪያም እኔ እናንተ ድሮም እየኖረን የነበረው ቡታጀራ አሁንም መኖር እንችላለን። የሰው ልጅ መኖር አይከብደውም። በቃ ፍላጎታ ይሄ ከሆነ እሷ አንተ ንቀድ። ይሄ ከሆነ አውራት አክባ አካል አግኝታት አናገራት። እንደዛ ካለች እኔም የራሴን ህይወት እኖራለሁ አለው በቃ ከእናት አባቴ ጋር ከፈለገች ቤቱ መጣም ትኖርበት ምንም አያገባኝም። በቃ አንድ ጊዜ ብቻ ግን አንተ እንድታገኝ ያስፈልጋል። አግኝተ አውራ የምትለውንም ነገር እነሱ ማስኪ እባክህ፣ እኔ ምን እንዳበደልኳት፣ ምን እንዳስቀየምኳት፣ ከዛ ባለፈ የሁሉ የደብዳቤው ህቀት ለምን መላክ እንዳስፈለጋት መናገር ብትፈልግ ኖሮ ከትላንት ወዲያ አብረን ቪዲዮ ስንሰራ መናገር ትችል ነበረ። ግን እሷ ለመናገር ፍቃደኛ አይደለችም ያለችው። ስለዚህ በቃ ሂድና ያለውን ነገር አንተም ቼክ አድርገን እናከዛ ከዛ አንዲት ተጀራ እንዳለን ጀመርን። ታጀራ ብኖር ይሻለኛል። እንደዚህ አይባልም አብረሃም፣ ቶሎ ውሳኔ አይወሰንም። ነገሮች ላይ ግራ ቢገባኝ እኮ ነው። ነገር ተስፋ ያስቆርጣል ያለው ነገር ቤት ውስጥ እንዳል ቤቱ ፎቶዎች ውስጥ አንድ የሚያስታውሰኝ እና ከዚህ በላይ በምን ልጎዳ? ስለዚህ በቃ መሆን ምን አልፈልግም። እዚህ እንደዚህ እንኳን እየተጎዳው ነው አልፈልግም። ስለዚህ ቼክ አደርግልኝ እርግጠኛ ሆነ አልፈልግም የምትለኝ ከሆነ እኔ ራሴን ነገር በቃ እንትን እላለሁ። ከባድ ነው እኮ አብረሽኝ። አሁን አንተን ሳደረዳ ቅርቻ ያለው ገብቷል እየሆነ ያለው ነገር ምንም ደስ አይልም፣ ኤፍሬም አንተን ሳልረዳት ትበል ተረታኝ ሁሉንም ነገር ገብተዋል። ግን በቃ ለምንድን ነው በእኔ ላይ ነገር ውስጥ የሚበረቱት? ወይንስ እኔ የእኔ ነገር ሚዲያ ላይ ስለሚወጣ ይፋ ስለሚሆን ነው? በዚህ ልክ ገኖ ነው የታየው ለአብዛኛው ህዝብ። ሁሉም ሰው እኔ ላይ ነው እየፈረደ ያለው እኔ እንደ ጥፋተኛ ነኝ እያለ እያየኝ ያለው ነው ማለት ነው። ይሁን እሺ ብዬ ሁሉንም ነገር ታውቁት ግን ደግሞ ቢያንስ እኔ ጥፋተኛም ሆኜ እሷንም ሳላግኝ አግኝ ውስጤ ይሰበራል። ስለዚህ ቢያንስ እሷን አግኝቻት ጥፋተኝነት የሚነገርም ችግር የለውም ሁሉም ሰውን ለ እየፈረደ ያለው ማለት ነው እና ከዚህ በላይ እኔ ምንም ማድረግ እችላለሁ። እንዲዛ ወራ አስፈልጌ እሷ ማውራት ከርቻለች ምን ላድርግሽ። እኔም ግራቢ ቢገባኝ ነው እንደዚህ ሆንኩ ያለው ማለት ነው። ግራቢ ያጋባ ሁኔታ ላይ ነው እሷም ያለችበት ሁኔታ አናውቅም። አንተ ደግሞ እንደዚህ አይነት ሁኔታ ውስጥ ነው ያለው። ምን መድረግ እንዳለብን ራሱ እኮ ሁሉም ነገር ለመልካም ነው፣ እግዚአብሔር ያስተካክሏል። ሩተም ጨከና አትጨከነም፣ ትመጣለች። ተስፋ አደርጋለሁ። ለመጣብ ነው ኤፍሬም ድብዳቤ አትልክልኝም ግን አሁን እንደዚህ ብለ አይምሮን አታሳምነው። በቃ አይምሮን ማሳመን ያለበት ትመጣለች የሚል ነገር ነው እንጂ አሁን እሷ አትመጣም ብለ አይምሮን ማሳመን የለበት። በቃ ማን ይቆር ይያርላም እንደዚህ ሆነ። ይሄ እኮ ይገባኛል። በቃ ግን አይምሮን ማሳመን ያለበት ሩታ ትመጣለች፣ ከነገ ትመጣለች፣ ከነገ ወዲያ ትመጣለች። በቃ እሷም ያለችበት ሁኔታ ከባድ ስለሆነ ነው። ስለዚህ እሷም የሆነ ነገሯ እረፍት ስታደርግበት ትመጣለች። በቃ አይምሮ፣ እንደዚህ ነው ማሳመን ያለበት እንጂ መጥፎ መጥፎ ነገሮችን ማሳመን የለበት። አይምሮ ከን ቆኒ መጥፎ ነገር እኮ አላስ ከፈታሪ አስተምሮ ሁኔታ እኔ እናሷን ኖር። በቃ ችግር የለውም መንግስት ከዛሬ የተፈጠሩትን ስህተቶች እናርማቸዋለን፣ ቀስ በቀስ እናስተካክላቸዋለን። የተለያየን ሰዎች ምን ከተለያየ ዓለም የመጣ ነው፣ የተለያየ ባህሪ፣ የተለያየ ውልደት፣ የተለያየ ነገር ነው ያለን። ስለዚህ እንደዚህ አይነት ሰው ነው ማን ሊግባባ አይችልም። በጊዜ ሄዶ ያትግልን እንግባባ እንችላለን። ስለዚህ ዛሬን አሸንፎ ለመውጣት ነው የሚገባት እሷ ዛሬ ህይወቷን ተደሯንበት በጣም ሄዷል ለኔ ትክክል አይደለም ቢያንስ እኔ በአካል አግኝቼ እንኳን እንዳወራት ጊዜም አልሰጠችም ስለዚህ እሺ በላይ የፍሬም ሂድ ተነስ እንደውና አሁኑኑ ሂድና አግኛት አቤልን እሺ ካለክ ያለችበት ድረስ አቤል ይውሰድክ እሺ ካላለህ ደግሞ ደሞ ችግር የለውም ሄደ ዝም ብለክ አግኛትና አውራት ፍላጎቷ ምን እንደሆነ ደብዳቤውን ለምን ጻፈች እስኪ ጠይቃት

እኔ ወደ ቡታጀራ እየተያይዘን አሁን ይዞኛል፣ እያመመኝ ነው ያለው ቢያንስ ደውላ እንኳን በስልክ

ዋነኛውም ነገር አለው ካገኘዋት ነገር ያለው ነገር አሳውቃለሁ። አንተ መጀመሪያ ተረጋገር።